ሰበር ዜና ጠቅላይ ሚኒስትሩ ለአርበኛ ዘመነ ካሴ ደብዳቤ መላካቸው ተሰማ። ጠቅላይ ሚኒስትሩ ደብዳቤውን የላኩት ለዘመነ ካሴ ብቻም አይደለም። ምሬ ወዳጁ ሻለቃ ሀብቴን ጨምሮም መከታውና ሌሎችም የፋኖ አመራሮች የጠቅላይ ሚኒስትር አብይ አህመድ ደብዳቤ ደርሷቸዋል። ጠቅላይ ሚኒስትሩ ያልተጠበቀ ጉዳይ ይዘው መጥተዋል። ጠቅላዩ በዚህ ደብዳቤያቸው ለፋኖ አመራሮች ስልጣንን ሊሰጡ የአማራ ግዛቶችን ለአማራም ሊያስመልሱም እንዲሁም ሕገ መንግስቱን ሳይቀር ሊያሻሽሉም በጥቅሉ የፋኖን ትግል ምላሽ ሊሰጡ ቃል የገቡ ሲሆን፣ ነገር ግን አንድ ቅድመ ሁኔታም አስቀምጠዋል። ጠቅላይ ሚኒስትሩ አስገራሚ የተባለ ሰጥቶ መቀበል ድርድር አቅርበዋል። ጠቅላዩ ምን ጠየቁ? በዝርዝር ተሰሙታላችሁ። በግንባር መረጃዎቻችን የፋኑ ኃይሎች በዘመቻ አንድነት ከባድ ድልን እየተቀናጁ ይገኛሉ። በጎጃም በርካታ ቦታዎች በተደረጉ ውጊያዎች ብዙዎች ሙትና ቁስለኛ የሆኑ ሲሆን፣ በባህር ዳር ደጃፍ ላይ የአየር ኃይልና መኮድ ላይ የፋኑ ኃይሎች ከፍተኛ ድብደባም ፈጽመዋል። ባህር ዳር ያለው የመንግስት ኃይልም ጭንቀት ውስጥ ገብቷል። በጎጃም ከባድ አውዶ ውጊያዎች እየተፈጸሙ ይገኛሉ። በሰፊው እንመለከታቸዋለን። በሌላ በኩል የፋኖ ኃይሎች ላሊበላ ከተማ ዘልቀው በመግባት በርካታ ኦፕሬሽን መስራታቸው ተሰምቷል። የመከላከያ ምሽግም ተሰብሯል። አዋጊውም ተደምስሷል። የአሳምነው ጽጌ ልጆች በላሊበላ አደባባዮች ሲጎማሸሩም መዋላቸው ተሰምቷል። በዝርዝር ታደምጡታላችሁ። በሌላ በኩል በጎንደርም ከባድ የተባለ ውጊያ ተደርጓል። የገዥው ቡድን አመራሮችና ሰራዊቱ ክፉኛ ተመተዋል። የፋኖ ኃይሎችም በርካታ ቦታዎችን ተቆጣጥረዋል። ይህ በእንዲህ እንዳለም በደብረ ብርሃን ዙሪያም የሸዋ ፋኖ ከመከላከያ ሰራዊት ጋር ገጥሟል። ዝርዝሩን ተሳሙታላቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምት ደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ትግል የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይም። በቅድሚያም ሰበር ዜና ከወሎ ላሊበላ፣ የፋኖ ኃይሎች ዘመቻ አንድነት ብለው በጠሩት ዘመቻ በወሎ ላሊበላ ከተማ ትላንት የአማራ ፋኖ በወሎም ግዙፉ ላስታ አሳምኖ ኮር ከጠዋቱ 12 ሰዓት ጀምሮም በላሊበላ ከተማ ላይ ታላቅ ተጋድሎን ከአገዛዙ ሰራዊት ጋር ሲያደርጉ ሏል ጠቢባኑ የንጉሥ ላሊበላ ልጆች የአሳምኖ ጽጌ ግልገሎች በዘመቻ አንድነት ላሊበላ ከተማ ላይ የሰፈረውን የብልጽግና ጥምር ጦር ኃይል በመደምሰስ ከተማዋን በመቆጣጠር ኦፕሬሽን ሲሰሩ መዋላቸው ተነግሯል። በዚህ አውደ ውጊያ ሁሉም የፋኖ የኮሩ ክፍለ ጦሮች የተናበበ ትግል ያደረጉበት ሲሆን፣ የአብይ ጦር ላይ የእሳት በረዶ በማዝነብ የምትታወቀው ነበልባሏ የማረጉ ተማረ ክፍለ ጦር በላሊበላ ሆስፒታል፣ የማረሚያ ቤትና ከተማ መሃል አደባባይ በመግባት በተለምዶ ውሃ ጋን ተብሎም የሚጠራው ቦታ ላይ የነበረውን ከባድ ምሽግ በመስበ ማህበር በመቆጣጠር የብልጽግናን ጦር አርከፍክፈዋለች። የማረጉ ተማረ ልጆች መሃል ከተማ አደባባይ በመግባት ከአብይ ሰራዊት ጋር አንገት ለአንገት በመተናነቅ በጨበጣ ውጊያና ቦምብ እንደ ድንጋይ በመወርወር የገጠማቸውን ኃይል አፈር ዱቄት አድርገውታል ሲሉም የአይን ማኞች ገልጸዋል። እንድብ የሚላጩት ቀጫጭኖቹ የአሳምነው ልጆች በዚህ የመሃል ከተማ ውጊያም አንድ የሻለቃ ማዕረግ ያለው የመከላከያ አመራርን ጨምሮም የፖሊስ አመራር ነድለው አሰናብተውታል ሲሉም የመረጃ ምንጮቻችን ገልጸዋል። ተናዳፊዋ ተፈራማሞ ክፍለ ጦር ተወርዋሪዎቹ የኃይሉ ከበድና እሸቱ ክፍለ ጦር የከተማዋን ሰሜንና ምዕራብ ክፍል ማለትም ከሲመኖ ሽንብርማና መካልት መካል እስከ ሽምሻ ኤርፖርት ድረስ በመዝጋት የገጠማቸውን የብልጽግና ጦር ሲያደባዩትና ሲወቅጡት ይዋሉ ሲሆን ከፍተኛ ኪሳራም አድርሰውበታል። መብረቅ የሆነችው ተከዜ ክፍለ በከተማዋ ደቡብ አቅጣጫ በናብ ተከል በመግባት ቻይና ካምፕ እየተባለ የሚጠራውን ዋናውን የብልጽግና ካምፕን እሳት ስታዘንብበት ውላለች። ሌላኛው የደጋዋ መብረቁ ጥራጥር ክፍለ ጦር በከተማዋ ምስራቅ አቅጣጫ በተለምዶም መረባረብ የሚባለውን ቦታ ላይ ሰፍሮ የነበረውን የብልጽግናን ሰራዊት ምሽግ እስከሚለቅ ድረስ ባሩድ ስታዘንብበት ውላለች። ሌላኛዋ ውባንተ ክፍለ ጦር ከጋሸና ከተማ ተጨማሪ ኃይል እንዳይንቀሳቀስ ከጋሸና ወደ ላሊበላ የሚወስደውን ዋናውን አስፓልት በመቆጣጠር ዘግታ የዋለት፣ ሲሆን በሌላ መስመር የኃይሉ ከበደ ቀሪዎቹ ሻለቃዎች ከሶቆጣም ወደ ላሊበላ ተጨማሪ ኃይል እንዳይንቀሳቀስ በአስ ከተማ በኩል ዋናውን አስፓልት ዘግተው ውለዋል። ውጊያው የሁሉም ክፍለ ጦሮች ተሳትፎም የተደረገበት ቢሆኑም ሁሉም የተዋጊ ኃይላቸውን ሳይጠቀሙም ተጠባባቂ ኃይል በማስቀመጥ በአነስተኛ የሰው ኃይል ብቻ የተደረገ ነው ያለው ሲሉም የፋኖ ኃይሎች መግለጫ ሰጥተዋል አጠቃላይ በዚህ ውጊያ ራሱን ጥምር ጦር እያለም የሚጠራው መከላከያም አድማ ብተናና ሚሊሻን ሚሊሻና ፖሊስ በኩል የሰው ኃይል ኪሳራ ከ30 በላይ እየሞተ ከ50 በላይ እየቆሰለም። ከአስር በላይ የተማረከ ሲሆን አጠቃላይ በሁሉም ክፍለ ጦሮች እጅ የገባም ከ42 በላይ የነፍስ ወከፍ ክላሽና ከፍተኛ ቁጥር ያለው ተተኳሽ በምርኮ ተገኝቷል ሲሉም የፋኖ ኃይሎች መግለጫ ሰጥተዋል። በገዢው ኃይል በኩል ምንም የተባለ ነገር የለም። ወሎ ላይ ያለው መረጃ እዚህ ጋር እገታ ስናደርግ ዘመቻ አንድነት በጎጃምም እንደቀጠለ ነው። ሶስተኛ ቀኑን በያዘው ዘመቻ አንድነት የድምሰሳው ውጊያም የአማራ ፋኖ በጎጃም በአራት ሰውደው ውጊያዎች ድልን ተቀናጅቻለው ሲል ገልጿል። የአማራ ፋኖ በጎጃም በአገዛዙ ሰራዊት ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛን እንዲሁም ምርኮኛ አድርጓል ሲሉ የመረጃ ምንጮች ገልጸዋል። በዚህም ታደሰ ሙሉ ነብርጌድ ምራዊና ገርጨጭ ከተሞች ውስጥ በመግባት ጀብዱ የፈጸመ ሲሆን 50 የብልጽግና ኃይል ሲያሸልብ 60 ቁስለኛ፣ 10 ምርኮኛም የተመዘገበ ሲሆን 2 ብሬን፣ 1 ስናይፐር፣ 20 ክላሽን ናም አንድ ሺ ሁለት መቶ ጥይት ከመራዊ ከተማ ተማርኳል። በሌላ ግንባር ገርጨጭ ከተማ ላይ ታደሰ ሙሉ ነብርጌድ ባደረገው ማጥቃት ሰላሳ አንድ የብልጽግና ኃይል ያሸለበ ሲሆን 17 ቁስለኛም ተመዝግበዋል። የጣራው መብረቁ ብርጌድ ከባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ በምግባት ሀያ የገዢው ኃይል እንዲያሸልብ ያደረገው ኦፕሬሽን የተሳካለት ሲሆን 32 ቁስለኛ በማድረግ ጀብዱ የፈጸመ ሲሆን ባህር ዳር ከተማ አጠገ አጠገብ በሚገኙት የአየር ኃይልና መኮድ መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረ በድሽቃ ማጥቃት 13 ልዩ ኮማንዶዎች ተደምስሰዋል። ባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢዎችም ተደብድበዋል። በሌላኛው ግንባር በጎጃም አገው ምድር ክፍለ ጦር የቢትወድድ አያሌው መኮንን ብርጌድና አቤ ጉበኛ ብርጌድ ባደረጉት ጥምር ማጥቃት ቁጥሩ ያልታወቀም የብልጽግና ኃይል ዝህብ የተባለ ቦታ ላይ በከባዱ ተደምስሷል። ከድምሰሳ የተረፉ አስር ኃይሎችም እጃቸውን ለፋኖ ሰጥተዋል። የአማራ ፋኖ በጎጃም በሚያመርተው ዘሪሁን 13 በተባለ መሳሪያም ዝህብስት አካባቢ አንድ ቦታ ተሰብስቦም ሎጂስቲክ አከማችቶ ማዘዣ አድርጎ የነበረ ኃይል በጅምላም ተደምስሷል ሲሉ የመረጃ ምንጮቻችን ገልጸዋል። በጥቅሉ በዘመቻ አንድነት ትናንትናና ዛሬ በነበረ አውደ ውጊያም እስካሁን አንድ መቶ አራት ያሸለቡ መቶ ዘጠኝ ቁስለኛ ሀያ ኃይል የተማረከ ሲሆን አርባ ሁለት መሳሪያና አንድ ሺ ሁለት መቶ ጥይት ከብልጽግና ኃይል ተማርኳል። በዛሬው ውጊያ መራዊ፣ ገርጨጭ፣ መሸምቲም፣ ዝህብስት፣ መኮድና አየር ኃይል ግቢዎች ጥቃት የተፈጸመባቸው ቦታዎች ናቸው። አሁን ስቱዲዮ ከገባን በኋላ በደረሰ ሰበር መረጃ ደግሞ አምስተኛ ክፍለ ጦር ወሳኝ ከተማ የሆነችውን ቁጭ ከተማን የፋኖ ኃይሎች በቁጥጥር ስር ነበር እንዳዋሏትም ታውቋል። ፋኖዎች ዘመቻ አንድነት ሲሉ የሚጠሩት ዘመቻ በጎንደርም እንደቀጠለ ነው። ፋኖ በጎንደር ደረሃሙሴት በወሰደው እርምጃም ሰባት የወረዳ አመራሮችን ጨምሮ በርካታ ያገዛዙ ወታደሮችን በቁጥጥር ስር መዋሉ ተነግሯል። በኦፕሬሽኑ ቁጥራቸው በውል ያልታወቁ የሚሊሻና አድማ ብትና እንዲሁም የፋሽስቱ መከላከያ ሰራዊት አባላት ሲገደሉም በርካቶች መቁሰላቸው ታውቋል። በትላንትና ዕለት በደቡብ ጎንደር ዞን ደረሃሙሴት ወረዳ አምባሳ ሜን ከተማ ላይ በተደረገ ውጊያ በርካታ ቁጥር ያላቸው የገዢው ቡድን ወታደሮች የተደመሰሱ ሲሆን አስክሬናቸው በከተማ መሃል አደባባዮች ላይ ወድቆ መዋሉን የአይን ማኞች ለማረጋገጥ ችለዋል። እርምጃውን የወሰዱት የአማራ ፋኖ አንድነት በጎንደር የሜጀር ጀኔራል ጉባንታ ባተኮር አንድ አባላት ሲሆኑ ከቡድን መሳሪያዎች ጀምሮ እስከ ነፍስ ወከፍ ክላሽንኮቭ መሳሪያ ማርከው መታጠቃቸውን ለመሰረት ሚዲያ ገልጸዋል። በትላንቱ ውጊያ በቁጥር ሰባት የደራ ወረዳ አመራሮችን ጨምሮ በርካታ የአገዛዝ ወታደሮች በፋኖ ቁጥጥር ስር መዋላቸው ተገልጸዋል። ከወረታ ጎንደር ከወረታ ደብረታቦር እንዲሁም ከሐሙሴት እስቴ፣ ከሐሙሴት ባህር ዳር የሚወስዱ አውራ ጎዳናዎችን የተዘጉ ሲሆን ዘመቻ አንድነትን ተጠናክሮ ቀጥሏል፣ ሲሉም የፋኖ አመራሮች መግለጫ ሰጥተዋል። በሌላ በኩል እዚሁ ጎንደር ላይ በማዕከላዊ ጎንደር፣ ደቡብ ጎንደር ዞን በተደረገ ውጊያ ፋኖ ትልቅ ድል መቀናጀቱ ታወቀ። በማዕከላዊ ጎንደር ዞን ቆላ ወገራ፣ በደቡብ ጎንደር አዲስ ዘመን በተደረገ ውጊያ የገዢው ቡድን ወታደር ከባድ የሆነ የሰብአዊ ና ቁሳዊ ውድመት ማስተናገዱን ለማረጋገጥ ተችሏል። የአማራ ፋኖ አንድነት በጎንደር ስር በአርበኛ ኮማንዶ ያለው አዱኛ የሚመራው መብረቁ ክፍለ ጦር በአዲስ ዘመን ባደረገ ውጊያ የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎችን ማርኮ መታጠቁን ለማረጋገጥ ተችሏል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች የተገደሉ ሲሆን፣ አስከሬናቸው ዛሬም ከወደቀበት ተነስቶም ስራ ተቀበሩ አለመ ፈጸሙ ነው የተነገረው። በትናንቱ ውጊያ ከተደመሰሱት በተጨማሪ በርካታ ቁስለኛ ወታደሮች ለሕክምና ወደ ደብረ ታቦር ሆስፒታል መወሰዳቸውንም ለጣቢያችን የደረሰው መረጃ ያመላክታል። በተመሳሳይ በቆላ ወገራም ከባድ ትንቅንቅ እየተደረገ ሲሆን፣ በዚህም የፋኖ አባላቱ ትልቅ ድልን መቀናጀታቸው ታውቋል። በቆላ ወገራ ብቻ ሳይሆን ጎንደር ዙሪያን ጨምሮ በጠዳና ማክሰኝትም ውጊያም የተካሄደ ሲሆን እዚህም የገዥው ቡድን ኃይል ከባድ የሆነም የሰባዊና ቁሳዊ ውድመት ደርሶበታል። በመጨረሻም ወደ እለቱ ሰበር ዜና ያልፋለው። ሰበር ዜና ጠቅላይ ሚኒስተሩ ለአርበኛ ዘመነ ካሴ ደብዳቤ መላካቸው ተሰማም። ጠቅላይ ሚኒስተሩ ደብዳቤውን የላኩት ለዘመነ ካሴ ብቻም አይደለም። ምሬ ወዳጆ ሻለቃ ሀብቴን ጨምሮም በከታውና ሌሎችም የፋኖ አመራሮች የጠቅላይ ሚኒስተር አብይ አህመድ ደብዳቤ ደርሷቸዋል። ጠቅላይ ሚኒስተሩ የህይወት መሸጋገሪያ ነው፣ እንዲሁም ታሪክ መለወጫ ነው ብለው የጠሩትን በግላቸው የተጻፈ ደብዳቤን ወደ አማራ ክልል ትግል አታጌዎች ልከዋል። ላይ ሚኒስተሩ በዚህ ደብዳቤያቸው ብዙ ነገሮችን ቃል